እንጂ አየር ምትስበው ከሰፈራችሁ ነው እንዴ? አንተ ነገ እንደ ስንት ሰዓት ሆነ? አንተ ግን አይደብርም? እኔ እንዳይበርደኝ ታቅፈኛለህ ስል ትጋደማለህ። ምን ላርግ ብለሽ ነው? ለአልጋ ባዳነኝ ስተኛ ወገቤ ሼም ስለሚይዞ ወዲያው ነው እንቅልፍ ድብን አድርጎ የሚወስደኝ። ትንሽ እንኳን አይሙቅም። ኧረ እንደውም ይበርዳል። ብርድ ልብስ ካለ ሌላ ደርቢልኝ። ስትወጪ ደግሞ በሩን ዝጊው እሺ። በጣም ደባሪ ሰው ሆነ አልሽኝ። አንተ ቆይ፣ ድሮ ነው የተበቀልከኝ? ነው ድሮ። ምን አድርገሽኛል አንቺ? እሺ አሁን ፋዘርሽ ከች ሲያል ቶሎ ከዚህ እንውጣ። ደግሞ ከልጄ ጋር ምን ያስተኛል ብሎ በገዛ ደሚ አልጋሽ ላይ ስሜን እንዳይጽፈው ጣ። ሄዱጣ ሄዱጣ። ሁለተኛ እንድንገናኝ አልፈልግም። ምኑ ፋራ ነው? በጌታ ፋራ እኔም ፋራ። ማሀመድ ፋራ ነህ እያልሽኝ ነው? ፈጠንኩብሽ አይደል? ለመደነስ በጣም በጣም ፈጥነሃል። እኔ እኮ ሁለቱ ሆነን ተኝተን ሶስት ሆነ እንዳንነሳ ፈርቼ እንጂ ያለውበትን እሳት የአዳም ልጅ ብቻ ነው የሚረዳኝ። ማ? አቤል ነው ቃይል? እሺ እሳቱ ላትፋል። ይህ የሚያጠፋ እንጂ የሚጠፋ እሳት አይደለማ። ተንጠልቅላችሁ እሳቱን ትነኩትና እኛ ላይ ብርድ ትለቁብናላችሁ። ካስበረድኩ ደግሞ ሌላ ብርድ ልብስ ስለሆነኝ እኔ ልደረብል። አይ፣ እኔ ሰው ሲደረብልኝ የምወደው ጸብ ላይ ብቻ ነው።